ቃ ስለ አራቱ ልጆች እያነሳው ነው። ክላንትና እንደውም ሊወለዱ ነበር፣ በጭንቀት አንደኛው ካልወጣሁ አለ። አንድ ወንድ ነው መሰለኝ ነበር። እሱም እንደ እኔ እኮ ሻፕ ሊሰራ አምልጦ ወጣ ግን ማለት ነው። የሚገርም ነው። ለማናቸውም አሰላሙ አሌይኩም ራህመቱላሂ ወበረካቱ። ሰላም ጤና ይስጥልኞች እና የተከበራቸው የቻናል ቤተሰቦች እንዲሁም ደግሞ ውድ ጓደኞች ስለምታበረታቱ ከልብ አመሰግናለሁኝ። እንዴት ናቸው? ሰላም ነው ወይ? እኔ እንግዲህ ዘማዱ ሆኖ በቃ ፀሐው ስለሚወጣ ያው እንቅልፍ አይወስደኝም ከሁን በኋላ ማለት ነው። ያው ተነስቶ ወደ ስራ ነው እና ለማናቸውም እንግዲህ እነ ጨረቃ ማለት ነው የጨረቃ ፋሚሊዎች አሁን ተዘጋጅተው አይናቸውን አፍጠው እየተመለከቱ፣ በቃ መቼ ይፖሰታል ምን ፖሰቱ፣ አየር ላይ ሆነው ደግሞ አየር ላይ ሆነን ማለት አውሮፕላን ላይ ሆነን ያለውን ነገር ፖስትላችኋለሁ ስላለ በቃ አሁን ፍጥጥ ነው፣ በቃ እናንተና ስልካችሁ ፍጥጥ እንደሚሆን አልጠራጠርም። ይገርመኛል። እንዴት ናችሁ? በተረፈ ሰላም ነው ወይ? እንግዲህ አሁን ላይ ያው በመንገድ ላይ ሊሆኑ ይችላሉ። ያው መቼም የሰው ደስታ የሚያስጠኝ ምና ቆይ ቢላንዲ የተረዳሁት ነገር ማለት ነው እዚህ ጋር ስንት ክፋተኛ ስንት ክፉ ሰው እንዳለ ሁሉ እጅግ በጣም ደግሞ ብዙ መልካም በዛው ልክ አለ ብዬ ነው ያመንኩት። እኔ በቃ ያስተዋልኩት ነገር ቢኖር ማለት ነው የሰው ደስታ የሚያስደስታቸው እጅግ ንጹሕ ልብ እንዳላቸው ተረድቻለሁ። የምሬ ነው የምላቸው እነዚህ ልጆች ከጀመሩ ጀምረው ብዙ ሰዎች እንትን እዚህ ያደረሷቸው ሰዎች ወይም ደግሞ ያደረስናቸው እንበልና ማለት ነው በጣም የሆነ ሰው ከፍ ሲል የሚወዱ አይነት ሰዎች ናቸው የሚከታተሏቸው ብዬ አስባለሁኝ ማለት ነው። የምሬን ነው። እና ባለፈው በተፈጠረው ችግር ከጎናቸው ሆነው ይሄንን ነገር የተስተካከለው በኦዲየንስ ምክንያት ነው። አይ ቲንክ አንደኛውን በዋነኝነት የሚይዘው የኦዲየንስ ምክንያት ነው ያገናኛቸው ድጋሜ ማለት ነው፣ ማለትም ይቻላል እና ያው እንግዲህ ተጨማሪ ያው ከቤተሰብ እንደገናም ደግሞ ባለፈው ያው አልሄድም እንደማትሄድም እየነገሩን ነበረ። ከዛም በመቀጠል ደግሞ ያው ሰርፕራይዝ ለማድረግ ተፈልጎ ይመስለኛል እንደማትነር እየነገራቸው እና ብዙ ሰዎች እያዘኑም ነበር። ለምን መሰላችሁ ያዘኑት ወይም ደግሞ ያዘን ነው? የምር እየተዋደደ ማለት ፈጣሪ ሲወዳችሁ ሰው ይሰጣችኋል። ያው ፈጣሪን ሰው ስጠኝ ብሎ ነገራቶችን ሁሉ ከፈጣሪ ነው መለመን ማለት ነው። ሰውን እንዳለ ሆኖ ሰውን ወዶ ፈጣሪ ሲወድን ሰው ነው የሚሰጠን የመጀመሪያ ስጦታው ማለት ነው። እና እነዚህም እንደዚህ ነገሮች ብዬ ነው የማስበው። የሚወዷቸውም እንደዚሁ ፈጣሪ ስለሚወዳቸው ይመስለኛል ሰው የሚወዳቸው። ስለዚህ ፈጣሪ ውደዳችሁ ለማለት ነው። ከዛ በመቀጠልም ደግሞ ያው አንዳንድ ቦታ ላይ የሚታይ ነገር አለ። ዱባይ ውስጥ ምናምን ነገር ያንን በመፍራት ብዙ ሰዎች ብቻህን አትሂድ በነገራችን ላይ ስለ እነዚህ ደግሞ መጨረሻ ላይ ነግራችኋለሁ። ብቻውን መሄድ የለበትም ሀይሚ እንድትሄድ በቃ ብዙ ነገር አድርጉ በቃ የምትችሉትን ነገር ኦዲንስም በቃ መሄድ አለባት ብቻውን አትሄድ ምናምን ነገር እያላችሁ እሷን ይዞ እንዲሄድ ያደረጋችሁት ኦዲንሶች ናችሁ። የምር የሚገርም ኦዲንሶች አላችሁ ማለት ነው አትጠራጠሩ። በዚህ አይነት አራት ልጆችም ይመጣሉ አራት ልጆችም ይመጣሉ ማለት ነው። በዚህ አያዝ ማለት ነው። እና ዛሬ በዱባይ እንግዲህ ፏ ፈሽ ነው። ምናልባት ከአውሮፕላን ሲወርዱ ስለሚደክም ማታ ላይ የተወሰነ ነገሮች ሊለቁ ይችላሉ። አላቅም ብቻ ከዛ በመቀጠል ደግሞ ስለነ ስለ ፈኪና ስለ አሁን እናውራሁን ደግሞ ማለት ነው። እነሱም መሄድ አለባቸው በቃ ሽርን ጉድ ማለት አለባቸው በቃ። እነዚህ ልጆች መንቀሳቀስ አለባቸው ማለት ነው። እነሱም እንደዚህ እንዲሆኑ የሚፈልግ ሰው ብዙ ስለሆነ ማለት ነው። ያው እኛ አንከፍልበትም። ማድነቅ አይደል? አድናቂነን፣ በቃ አድናቂነን። ስለዚህ እነሱም የሆነ ጊዜ የሚታሰብ እንደሆነ ያስታውቃል። በነገራችን ላይ እንዴ፣ ይቅርታ ትልቅነት የለም። ባለፈው ያው እንግዲህ እንግዛ ተነቋቁረው ነበረ። እንግዲህ ያው ጾምን በማስመልከት ብዙውን ጊዜ ለይቅርታ ጾምን ባንጠብቅ ጥሩ ነው ብዬ አስባለሁ። በዙ አጋጣሚ ነገር ግን በማስመልከት ይሆን አይሆንም እሱ የሚያገናኘው ፈጣሪ ነው። እንግዲህ ድጋሜ አላህ ታጣመራችሁ። ያው እስከ መጨረሻ ያደርግላችሁ ብዬ እመኛለሁ ማለት ነው። በነገራችን ላይ የሚያጣምረውም የሚያገናኘውም የእውነት የሚያደርገውም እሱ ኃያሉ ነው ማለት ነው። የእውነት ያደርግላችሁ ማለት ነው። የምር እንደዚህ ተለማምዶ መለያየት ምናምን ነገር በጣም ይከብድ ይመስለኛል እኔ ሞክሬው ባላውቅም ይከብዳል። ኧረ ይከብዳል። ስለዚህ ኦዲየንሱ ደግሞ እንኳን አይደለም ማገናኘት፣ ማጣመር፣ ማጋበት ማጋባትም ይችላል። ስለዚህ ይሄ ኦዲየንስ የሚገርም ነው፣ በቃ የሚገርም ማለት ነው። ስለዚህ እናንተም አንድ ነገር ብታሳዩን ብለን ነው አሁን በቃ የምንናገረው ማለት ነው። በነገራችን ላይ ጀምሯል ኮሜንቱ ላይ፣ ስለዚህ የሆነ ጊዜ ማየታችን አይቀርም ማለት ነው። እናንተም ስለዚህ አሁን ምናልባት የመጨረሻ ሊሆን ይችላል። የመጨረሻ ስል ድጋሜ ኮንታክት ይፈጠራል ብዬ አላስብም በመካከላችሁ። መቸስ ያው ሰው ነን። ሰው ደግሞ ያው በሆነ ምክንያት ሊጣላ ይችላል፣ ሊቀያየም ይችላል። ያው ደግሞ ይቅርታ መባባል ትልቅነት ነው። በዚህ ዘመን ያው የሚያጣላውም ሰው ነው፣ የሚያዋድደውም ያው አይደለም የሆነ ተንኮል አይነት ነገር ነው ሰዎችን የሚያጣላቸውና፣ ከተንኮል መራቅ ጥሩ ነው ብዬ አስባለሁ። ተላምዶ መለያየት በጣም ከባድ ነው። ስለዚህ አሁን ደግሞ መቼም እኛ የሆነ ጊዜ ቀለበት እናሳስራችኋለን። ቀለበት ከታሰረ ደግሞ እዚሁ ነው ሰርጋችን ሆን የምንበለው ማለት ነው እንደምሆን ደግሞ እርግጠኛ ነኝ። የምሬ ነው የምላችሁ። ይሆናል ማለት ነው። በተለይ የነዚህኞች ማለት ነው፣ የሀይሜና የቡራ አትጠራጠሩ። ቀለበት እናስርላቸዋለን፣ ከዛ እናጋባቸዋለን። አራቱን ልጆች እንደምናይ በቃ እድሜ ይስጠን፣ ጤና ይስጠን ብቻ። ከጤንነት የበለጠ ሀብት የለም። የልብ የሚያናግረው ጤንነት ነው። ጤናችሁን ይስጣችሁ፣ ይስጠን ማለት ነው ጓደኞች። ሁሉም ነገር በጣም ከጤና በታች ነው። እና በያለንበት አላህ ይጠብቀን ማለት ነው። የዱባይ ሴቶች ደግሞ ጥጋችሁን ያዙ ማለት ነው። ጋይስ ያው ሰምታችኋል። ስለምታበረታቱ ደግሞ ከልብ አመሰግናለሁ። መልካም